እኔ ግን ማለት ነው ይህች ሜሪ የምትባል ሴትዮ ባገኛት ማለት ነው ይሄንን አርቴ ዘውሯን ነጫልቼ ሰባተኛ ሰማይ ብልካት፣ በጣም ነው ደስ የሚለኝ። ቤተሰብ ማለት ነው፣ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው። ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ እየደወሉ ምልክቷን በመጫን ቤተሰብ ትሆን ዘንድ በአክብሮት እየጋበዙ የተሰማችሁን ሀሳብ አሳይ በኮሜንት እንድሰጡኝ እያልኩኝ እንግዲህ ትናንትና የተለቀቀውን ቪዲዮ አይታችኋል። በጽጌ ቤት ከትናንት ወዲያ ዳኒ ቤት መጨረሻ ላይ እሷ ስደርስ ነበረ ቪዲዮ ያቆመ እና ከዛ የቀጠለው ትናንት እንደሚለቀቅ ነግሬያችሁ ነበረ። ትናንትም አይታችሁታል። በዛ መልኩ ግን ደግሞ ድራማም ቢሆን ሜሪ የምትባል የምትባል ዶለዝ የምትናገረው ንግግር በጣም ነው የሚያስጠላው። በቃ በጣም ማለት ነው። ስለዚህ ራስሽን ተቆጣጠሪ፣ የምትናገሪውን ነገር ትንበይ። በቃ ይሁን በጣም የቅናት አስመሰል ማለት አስመሰለብሽ ብቻ ሳይሆን ሲጀመር ትቀኛለሽ ይሄ እኮ እናውቃለን። ከድሮም ራሱ በእያንዳንዱ ድራማ ስትመጪ ጽጌን የሚጠቀም ነገር አድርገሽ አታውቂም። በቃ ስለዚህ በቃ ገለል በይ ገሸሽ በይ የኔ እናት። ምነው እንደዚህ በረሩ ይቆላልኛልሽ? ልጅታን ትረብሻት፣ እንደዚህ አትሆኝባት እንዴ በእናቶች በጣም እኳ ሞላቀቅሻት እኮ። ሲቀጥር ደግሞ ጽጌ የተናገረች ነገር አለ እውነቷን ነው እን እኔ ነኝ ይሄ ሁሉ ሰው ነው ወያገባሁት አለች ምክንያቱም ማውራትም ሆነ መናገር ካለበት ራሱ ዳኒ ነው በውክልና አደለም እዚህ ጋር ሊነገርለት የሚገባው ራሱ ዳኒ ውጡ እኔና እሷ እናውራ ምክንያቱም ብዙ እንዳሳለፈ ሰው ትናንትና ቀለበት ቢያለችበት ምክንያት አስረድተዋለች ጊዜ ስጠይ ነው ያለችው ምክንያቱም አቋም እንደሌለው ሼድ እንደሆነ ነው ዳኒ ስለምታውቅ ማለት ነው አቋም የሌለው ሰው ደግሞ ግዴታ ማሰብ ያስፈልገዋል። ሴትም ልጅ እስካሁን ድረስ ምን አለበት ጊዜ ቢሰጣት እውነተኛ ፍቅር ኑሮት ቢሆን ኑሮ እንደ ካራክተሩ ነው የምነግራቸው ቤተሰብ። በነገራችን ላይ ዳኔና ጽጌ የሚለያዩ ልጆች አይደሉም። እንደዚህ እዚህ ጋር እንደምናየው አይነት ነገር አይደለም። ጽጌ ስለ ዳኒ አውሬ ብትባል እንባ ነው የሚቀድሟት። ምክንያቱም ብዙ ሆኖላታል፣ እሷም ለእሱ ብዙ ሆናለች። እንደዚህ ዝም ብሎ ተነስቶ አይደለም ጽጌ ደረሱት። ሁሌም እነግራቸዋለሁ፣ አይደለም እያየናቸው ያደጉ ልጆች ናቸው እና እንደዚህ በቀላሉ ሚዲያ ልጆች አይደለም። ግን ድራማን ቢሆን ራሱ የሮቶ ይዛ የምትመጣው ነገር የምትናገረው ቃላት ደስ የሚል አለም። ስለዚህ ራስሽን ተቆጣጣሪ፣ ራስሽን አስተካክይ። በድራማ እያስመሰልሽ ልጅቷ መናገር አትችይ፣ መምታት እጅ የማንሳደግ ከሚላችሁ ነክተሻ በሆነ ነበር፣ ሰላማዊ ሰልፍ ነበር የምንወጣብሽ። በአሁኑስ አልበዛም? እን እንዴ ናትና ቤተሰቦች፣ በዚህ አጋጣሚ እንኳን አደረሳችሁ ለናታችን ለመዳችን ለቅድስት ድንግል ማርያም አመታዊ ክብረ በዓል ወዳጆች በያላችሁበት መልካም በአንድ ይሁንላችሁ፣ መኛለው። በስደት ያለ ሁላችን ለሀገራችን በቅተን ደጃውን እንድናከብር ያብቃን። እስኪ ኮሜንት እኔና አንዳንድ ኮሜንት ወደ እናንተ ለማድረስ ልሞክር ማለት ነው። ሜሪ አሁን ገና አስደበርሽን። እጭ አብራችሁ በልታችሁ እንደማስታረቅ በጣም የምር አሁን ማስታረቅ ሲኖርባት ጨረሽ ለሌላ ትድራለች። ዳኒ በስተመጨረሻ ጽጌን የመሰለትህት፣ የቡና ቤት ሴት ሊያስክምን ትመስላለች። የአፍንጫዋ መድፍጥ፣ የፊቷ ማሳጣት ምን ትመስላለች የሜሪ ማሽ ቀበጥ ፈረስ በሙሉ አስጠላችሁኝ ጽጌ ሜሪ ግን ለምንድን ነው ሁሌም በሰው ላይ በጉልበትሽ ምታሚ ለሁሉም ቀን አለው ክብር ይኖርሽ ሜሪ በጣም ባለጌ ሴት ነሽ ውጪ ከነሱ መሀል እንኳን ዳኒ ቀረብሽ ተመስገን በይ አይጠቅምሽም ጽጌ አንቺ በጣም ቆንጆ እና ጨዋ ሴት ነሽ አንተ ዳኒ ይበቃሃል አታስለቅሳት የኔ ቀበጥ ጽጌ ሻዬ እቺ ሜሪ የምትባል አሮጊት ምን አገባሽ የምትሉ ላይ ካርጉኝ ሜሪ ቦርኮ ጽጌ የኔ ጀግና ሰርተሽ አሳየሻቸው ያ ትልቅ ዳቦ፣ ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። ጽጌ ኔ ቆንጆ፣ አንቺ ሜሪ በሁለቱ ህይወት አይመለከትሽም። በጣም የምር እንደ ጠበቃለውን እኳ አለች እኮ ኔ ህይወቱን ምመራለት አለች እኮ ማለት ነው። ሜሪ ጥጃ የሆንሽ ልጅ ግን ምን ጥጃ ነች በሬ ናት እንጂ ተሳሳትሽ ማሬ። ግን ምንድን ነው የሰው ህይወት የምታበላሹ? ምንድን ነው የምታጋጊ ጣባቂ ጽጌ ታይ ቀረሽበት እንጂ አልቀረብሽም። ይህ የወንድ አልጫ ሜሪ የምትባይ ርካሽ የሰው ህይወት አጀምሪም። ጽጌ ሻይኔ ውድ ተረጋጊ። ቀርብሻል፣ ቀረብሽ እንጂ ቀረሽበት እንጂ አልቀረብሽም ነው ማለት ነው። አይዞች ጽጌዬ፣ ከአንቺ የሚበልጥ የለም። ኧረ ጽጌዬ ፈታ ያለች አሁን። ነገ ታያታላችሁ እንዴት ስታብድ እንደምትፈጥ አሰማውም። ታጨልለዋለች መስሎት ነው። እሱ ዛሬ በሆይ ሆይታ ያደረገው ቀለበት የሚጠቅመው መስሎት ነው። ችዶለዝ የምትፈልገው እነሱን ማራራቅ ነው። ማይሳካልሽም። ሜሪ ትገደል የምትሉ ይቺም ደግሞ ምንድነው የምታሽቃብጠው? ድሮም ዳኔ ጽጌ አብሮ ሲሆኑ ደስ አይላትም። ኧረ ሜሪ ምነው ጠገበች? ይቺ ገገማ። ጽጌሻ ከጎንሽ ነን የኔ ውድ እህት አለም ይፋንሻይ። እንዴ ሜሪ ባለጌ ክፍት አፍ ሰው አይቼ አላውቅም። ምን አለ ከሰው ህይወት ብትወጪ። እንዲህ እየተሰደብሽ እራሱ እንዱ ትገርሚያለች። ስጌሬዳ የኔ አበባ ሴት ሺህ ሴት ቢደረደር ማንም አንቺ ጋር ይደርስም፣ እኮ የኔ ቀበጥ፣ ሁሉን አሟልቶ የሰጠሽ በጣም በጣም። እንዴ ስኪ ጀግና ናት የምር። እኔ ዝም ብሎ እንደዚህ ለማሽቀበጥ ምናምን እንዳይመስላችሁ፣ በጣም ምድር ላይ ሰርታ ያሳየች፣ ፈጣሪ እያገዛት እዚህ ጋ ደረሰች። ጀግና ነች በጣም ታጋይ። እኔ ታጋይ ሴቶችን ደግሞ በጣም ነው የምወደው፣ ማበረታታው። የሆነ ዝም ብላ እንደዚህ እንትን ብላ አደለም፣ በቃ ተፋልማ ነው ህይወትን ያለፈቻት የወጣቻት፣ እዚህ ጋ ደረሰች፣ በአንዴ ተነስቶ አደለም። ስለዚህ እኔ በጣም የምወዳት ጽጌን። ጽጌ ከሱ የበለጠ ነው የሚገባሽ። አሁን ባላ ያስፈልግሽም። ተዝናኝ፣ ስራሽን ስሪ። ወንዶች ወደኋላ ነው የሚቆጥቶሽ። ከሶስት አመት በኋላ ስለ ትዳር ታስቢያለሽ። ዳኒ ድራማ እየሰራ ነው እንጂ ከጽጌ ጋር ብቻ ነው የሚያምርባቸው። ሜሪ ስንት ተከፍሏት ነው የምታጨበጭበው? ግን እንደ የሚገርም በጣም በጣም ስንት እንደተከፈላት። የጓደኝነት ጥግ እስከዚህ ነው። ዳኒ በጥሩ መለያየት ትልቅ ነገር፣ እህት መሆን ትችላላችሁ። በሰው ማስከፋት ጥሩ ነው? አንድ ሰው አስበው። በጓደኛ ስታሰድብ ድሮም ያስቀመጥካት ነው። ሜሪ የገዛችልህ ነች። ታሳዝናለች። ዳኒ ሴት ነች እኮ። ያ በትክክል ድራማቸው መቼ ነው የሚያልቀው? ሜሪ ምን ቤት ናት? ጽጌ ማርያምን ዳኒ አይገባሽም። አንቺኮ ወርቅነሽ። እነዚህ በዙሪያ ሻሉት ሁሉ ዝንባሞች ናቸው። በተለይ ሜሪ የህዝብ ሽንት ቤት መስማምር ስጥ። እንደዚህ አይነት ቃላት እኔ አላወራም። አንቺ ሜሪ ተብዬዋ ማለት ነው ምን በዚያም በዛም ትልቅ ጥልቅ እንደ ቡችላ ማለት ነው። አንቺ ማስታረቅ ሲገባ በሰው ቀለበት ታሳስላለች። ጽጌ እኔ ቆንጆ፣ አይዞሽ የተሻለ ይሰጥሻል። በጣም እንዴ ጽግዬ መኮራፈት አዘና ብላ ሲጀመር ዳንኤል ይለቃትም እንጂ ማለት ነው ቢለቃትማ አንድ ቀን የምታድር ልጅ አይደለችም ሁሉን እኮ ጥርምጥና አድርጎ ነው የሰጣት ምርጥ ምን አይነት የሴት ነሽ ጽጌን ስጌን የማታቂያት ነው የምትመስይ መድኃኒት ያልጨረሰ ልጅ ከሆነ ለምን ህይወቱ ታበላሽ ያልሽ ዳኔና ጽጌ የውድድር ለዚች ልጅ ፍቅር ቢኖረው መጀመሪያም አይለያትም ነበር እንደዚህ እንደዚህ እያሉ በጣም በጣም ብዙ ኮሜንቶች ናቸው ቤተሰብ የተጻፉት። እውነት ለመናገር እኔም የኮሜንታችሁ ተጋሪ ነኝ፣ ምክንያቱም እየሆነ ያለው ነገር ትክክል ስላልሆነ ማለት ነው። አንዲት ሴት ቀለበት አላረግም ጊዜ ስጠኝ ማለትና አልፈልግም ማለት በጣም ይለያያሉ። ጽጌ አልፈልግም አይደለም ያለችው ጊዜ ስጠኝ ነው። ያ ደግሞ ፕራንክ መስሎ ስለታያት ወይም ደግሞ ሁልጊዜ ዳኒ በቀልድ እንጂ በቁም ነገር ስለማይታወቅ በተለያየ መንገድ አስበው ጊዜ እንዲሰጣት ጠየቀችው። የሚወድ ሰው ደግሞ አይደለም ጊዜ ስጠኝ ተብሎ አልፈልግም ቢባል እንኳን ተስፋ ሳይቆርጥ ይጠብቃል። ዳኒ ግን ያን አላደረገም። ስለዚህ ዳኒ ስተተኛ ነው ማለት ነው፣ እንደ ድራማ ነው እቺ ሜሪት ቢ ደግሞ የተሰጣት ካራክተር በጣም የሚያስጠላ የቀፈፈ ነው ማለት ነው። ለማንኛውም ቤተሰቦች፣ ጽጌሻየ ወደፊት ማንንም እንዳሰሚ፣ ነገ ቆንጆ ሸበላ መርጠሽ የሸገር ሸበላ ይዘሽለት ነይ። እንዲህ ሲንጨረጨር ዳኒ ገመድ ይዞ ወደ ጥጦ ጫካ ሲገባ ማየት እፈልጋለሁ። ወዳችኋለሁ። መልካም።